አለቃ አለቃ ምንድን ነው? ቢኒያምን ያገተው ያክስትህ ልጅ ቢኒያም ያክስት ልጅ ነው። ምን እሱ ምን ማለት ነው? ይላል ለምን? እንዴት ይሄን ውሻ አንጠልጥላችሁ አምጡልኝ። ቆይ እንደውም ራሴ ሄዳለሁ። ነውጣ እንዲህ ምን እየፈለግሽ ነው? ምን ሆነሽ ነው? ይሄ ጆሮጌጤ ወድቆ ጆሮጌጤን እየፈለግኩ ነው። ጆሮጌጥሽ እኮ አለ ሀይ በሶፍት ይዤ በቦርሳዬ ይዤው ነበርና ሶፍት ስፈልግ ወድቆ ጠፋብኝ። እሺ በቃ አብረን እንፈልገው ትላታለች እ ሀይ ቆይ እና በቃ እንትንና ከተቀምጠችበት ብድግ እንትንና ነይ ቁጭ በይ እናውራ ትላለች። በፍርሃት በተሞላ መንፈስ ቅድም እኮ የሆነ ነገር ልትነግሪ ነበር ስልክ ተደውሎብሽ ወጣሽ ትላታለች። ቅድም እኮ ልትነግርኛ የፈለግሽን እንድትነግሪ ነው ቁም ነገር አይደለም መሰለኝ ያው ምናምን ብላ እሷም ታድበስብሳው ታልፋለች። ፍየፉ የምኑንሽ ነው ግን ልክ አይደለሽም። ሀይ ደህና ነኝ፣ ደህና ነኝ ትላታለች። ምንድን ነው? ምኑነሽ ነው ግን? እነገን ከሄድሽ ታውቂያለሽ እንዴ? ትላታለች። አዎ ሂጂ ነበረ። ደህና ናቸው። እንዴት ናት? ምንም ለውጥ የላትም፣ እንደዛው ናት ትላታለች። በቃ የምትነግሪ ነገር ከሌለ በቃ እኔ ሊሄድ ወደ ቤት ትላትና ቤዚን ደግሞ በደንብ ሰላም በሄድንሽ ሰላም አላልኳትም፣ ብላ ጺን ሳም አድርጋ ትታት ሄዳለች። ጺም ክፍሏ ውስጥ ቁጭ ብላ በሀሳብ ሄዳለች። ቁጭ በል ቁጭ በል የድሪያን የድሪያ እናት ስልክ ሲደውሉልኝ እንዴት በደስታ እየሮጥኩ እየፈነጠስኩ እንደመጣው እኔ መቼ አወራው። ህና ምንድነው የምትዘባርቀው? ቆይ እንጂ አይ በቃ ደስ ስላለኝ ነው። እሺ ይልና በፍርሃት እሺ። ለማንኛውም ወደ ስራችን ስንሄድ ስለ ስራው አንዳንድ ነገሮችን አይቻለሁኝ፣ ስለ ስራዎቹ አረጋግጫለሁ። ይኸው ብቻ እኔ የምፈልገው እህቴ እረፍት እንድትልልኝ ለእህቴ ነው። እህቴን የማይነካ ነገር ብቻ ደስ ብሎኛል እኔ በቃ ከእናቴ እህቴን ለማገዝ ስለሆነ አመሰግናለሁ ይላል እኔ የምፈልገው እምነት ነው እያንዳንዷ ስራ አጠናቀ መስራት አለብህ እያንዳንዷን እርምጃ በጥንቃቄ መራመድ ይኖርብሃል ትላለች የድሪያናት ስራው ግን ወንጀል ምናምን አይደለም አይደል ማለቴ እኔ የሆነ ነገር ከሆንኩኝ ለእህቴ ነገር እንዳይሆንባት ብዬ ነው ይላል። የምትለው አንተ ምንም አይነት ስራ ይሁን እሰራለሁ ስትል ነበር እንዴ? ትለዋለች። አዎ፣ ያው ከእኔም አልፎ ከእህቴ ላይ ችግር እንዳልፈጥርባት ብዬ እኮ ነው ይላል። የዲያራ እናትም ከከክብላ ትስቅና፣ ኦኬ፣ ብቻ አንተ በደንብ አድርገ ስራ፣ ምንም ሀሳብ አይግባ ላንተ የሚሆን ጠባቂዎች አሉ በደንብ ትጠበቃለህ ስለ ስራው አታስብ እሺ ይልና እሺ አመሰግናለሁ ይላል እሺ በል ዛሬውኑ ስራ ትጀምራለህ እያንዳንዱ እርምጃ ግን ታሳውቀኛለ ትለዋለች እሺ ዲያሪ የለችም እንዴ ሰላም ላት ፈልጌ ነበር አይ አሁን ዝም ብለ ሂድ፣ መምጣትህን ራሱ ማወቅ የለባትም የስራው ጸባይ ነው። በል ሂድ። ባልሱም የተሰጠውን ዶኩሜንት ይዞ ከቤት ወጥቶ ሄደ። ብኒም በድካምና በሞት መሀል ሆኖ ኮርተም መብሎዛቸው ስሚንቶ ላይ እንደተኛ ነው። አጋችም ያንኮባቸዋል ስልኩንም ያያል እያለ ስልኩ በሩ በአጋጣሚ ይከፈታል። በድንጋጤ ከተቀመጠበት ይነሳል። ምን እያደረክ ነው? አንተ ውሻ እንዴ! እሱ እንዳሳሰረህ ስለማቅ ነው እኮ ያገትኩልህ። ምንድን ነው የምትለው? ምንድን ነው ይልና ከዛ እሱም ቀን አድርጎ ያየዋል። ምንድን ነው ይሄ? ምንድን ነው ያደረገው? ምን እያረክ ነው ይለዋል በቁጣ እንዲ። ምን እያረክ ነው ያፌት? ምን እያደረግኩ ነው እኔ? በቃ እኔ ለአንተ ላግዝን፣ እኔ በቀደም ልነግርህ ስለ ውሻ አድርግህ አባረርገኝ አልተዋጠልኝም። ታሪኩ ልጆቹን ላካቸውና ይውሰደው ይውሰዱና እዛው በር ላይ ጥሎት ይምጡ። እንደ አለቃ ልትለቀው ነው እንደ ይለዋል። አዎ ትንሽ ነገሩ ሁሉ ይረጋጋ፣ ሚዲያው ሁሉ እየተናወጠ ነው። ሲረጋጋ እንይዘዋለን። አሁን ብቻ ይውሰዱትና በር ላይ ይጣሉት ይላል። ጋር አልጨረስኩም በዚህ ርዕስ እመለስበታለሁ ብሎ ምንም ነገር እንዳትነካው ጠብቀው ብሎ ጥሎት ይሄዳል። አይ ብለህ የሆነ ነገር ታደርግ፣ ግን እኔን ያደርገኝ? ይለዋል። እኔ አንተን ወንድሜን አሳሰረው ብዬ ብይዝልህ ጭራሽኔ ላይ ትደነፋለህ እንዴ? ይለዋል። ያፌት እንዴት አመሸ፣ እራት አዘጋጅታ እየጠበቀችው ነበረ። ያፌት በቁጣ ሳትናገሪ ሳትቁ የት ነበርሽ